ሰላም ጤና ይስጥልኝ። የፍሪ ፕሬስ ቻናል ተከታታዮች እንደምናላችሁ፣ መልካም ሞላ ነኝ። በወቅታዊ ጉዳዮች ዙሪያ ቆይታ እንድናደርግ ከአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ምክትል ሰብሳቢ እና ወታደራዊ አዛዥ ከሆነው ከሻለቃ ዝናቡ ልንገሮ ጋር ቆይታ እናደርጋለን። በጣም አመሰግናለሁ ሻለቃ ዝናቡ ልንገሮ ፈቃደኛ ስለሆንክ ከልብ አመሰግናለሁ። እንዴት ነህ? ደህና እግዚአብሔር ይመስገን። ሽ መልካም እኔም አመሰግናለሁ። በጣም አመሰግናለሁ። እኔም ቀጥታ ወደ ጥያቄዎችን የማልፈው ሻለቃ ዝናቡ እንግዲህ አማራ ፋኖ ብሔራዊ ኃይል ምስረታውን ይፋ አድርጓል። አንድ አማራዊ ድርጅት መመስረቱ ምን ጥቅም ይሰጣል? ከዚህ ጋር ተያይዞስ አንዳንድ ስጋት ያዘሉ አስተያየቶች ሲሰጡ የሚደመጡ አንዳንድ ሰዎች አሉ። በዚህ ዙሪያስ ያለ ሐሳብ ምንድነው? እሺ አመሰግናለሁ። በቅድሚያ በሁሉም አለም የምትገኙ የትግላችን ደጋፊዎችና የትግሩ ባለቤት የሆናችሁ አማራውያንና ኢትዮጵያውያን በያላችሁበት እንዴት ናችሁ ማለት ትፈልጋለሁኝ። ምናልባትም የድርጅታችን ምስረታ ይፋ ከማድረጋችን ጋር ተያይዞ አብዛኞቹ ደስታችሁን እየገለጻችሁ እንደሆነ በቀጥታም በተዘዋዋሪው በተዘዋዋሪ መረጃዎች ይደርሱናል። ምናልባት ከተጠየቁ ጥያቄ አንጻር አንድ አማራዊ ድርጅት መመስረቱ ጥቅማቸው ተዘርዝሮ የሚያልቁም አይደሉም። የትግላችን የመጨረሻው ምዕራፍ የሚጠናቀቀው በአንድነት በተባበረ ክንድ መሆኑን እናምናለን። ከዚህም በዘለለ መልኩ ከሌሎችም የአማራ ህዝብ ትግል የአማራ ህዝብ ጥያቄ ለማስመለስ አብሮ በዚህ ትግል ውስጥ ዋጋ እየከፈሉ ካሉ ወንድሞቻችን ጋር አንድ ድርጅት ለመፍጠር ብዙ ጥረቶችን ስናደርግ ቆይተናል። ምናልባት እያደረግነው ካለው ጥረት አንጻር የምንፈልገው ደረጃ ላይ በምንፈልገው መልኩ ተጠናቋል ባይባልም እንኳን አንድ የሚያሰባስበን የጋራ የሆነ ስያሜ ድርጅት መፍጠር ችለናል። እንግዲህ ይህ ድርጅት አሁን ካለንበት የሰፈርና የቀጠና አደረጃጀት ወጥተን በጋራ በተባበረ ክንድ በአንድነት ኃይል ፈጥረን ጠላታችን ላይ በጥምረት የምናጠቃበት እና ተጋግዘን ውጊያውን የምናደርግበት እድሎች ይፈጥሩልናል። ጥቅማቸውም ምናልባት ፖለቲካዊም ወታደራዊም ዲፕሎማሲያዊም ትርፍ አላቸው። ትልቅ ነው ጠቀሜታቸውም ብዬ አስባለሁ። በዚህ መካከል ስጋቶች ይነሳሉ። ምናልባት ስጋቶች አሉ ድርጅቱ አመራሩ መርቶ ስላላለቀ ህዝቡ የሚፈትኑ ነገሮች ወደ መጨረሻውም አካባቢ ምናልባት ከዚህም በበለጠ ሌላ አጣብቂኝ ውስጥ ሊከቱ የሚችሉ ነገሮች አሉ። የውጭም የውስጥም የየራሱ መሰረታዊ ፍላጎት ያለበት ሂደት ከመሆኑ ጋር በተያያዘ በምንፈልገው መልኩ በምንፈልገው ሁኔታ የምንቋጭበት እድሎች እንዳይጠቡ ሁላችንም ተባብረን በአማራዊ ወንድማማችነት በአማራዊ ባህልና እሴት በአማራዊ ትልቅነት በጋራ ተሳስበን የምንሰራበት ሂደት ካልተገኘ አንዳንድ ስጋቶች የመሪ ምደባው ላይ ሊፈጠሩ የሚችሉ ስጋቶች በእኛም በኩል አሉ። ምናልባት ተስተካክለው ቅርጽ ይዘው ይሄ አካባቢያዊ ስሜት ከአካባቢያዊ አስተሳሰብ ከጥላቻ የወጣ አመለካከት ውስጥ መግባት የማንችል ከሆነ ነገሮች ከድርጅቱ ስያሜ የዘለለ ላይሆኑ የሚችሉበት አጋጣሚ ይኖራል ብዬ አስባለሁ። ይሄው ነው። መልካም፣ ከዚህ ጋር በተያዘ ሻለቃ እንግዲህ በማህበራዊ ሚዲያዎችም እንደዚህ የአካባቢዊነት ስሜት ወይ የጎጥ ስሜት በጣም እየተንጸባረቁ ይገኛሉ እና በዚህ ዙሪያ ያለ ሀሳብ ምንድን ነው? እውነት ነው። ምናልባት ብዙ ጊዜ እኔ ማህበራዊ ሚዲያ ላይ ጊዜም ጉሮኝ ሚዲያ ላይ አልከታተልም። እንደዚህ የትግሉ ደጋፊዎች እና ከአንዳንድ ሰዎች ጋር ስንገናኝ እንደዚህ አይነት በተለይ የሆነ የቀጠናን መሰረት ያደረገ አሰላለፎች እና መነታረኮች እንዳሉ እንሰማለን። ምናልባት ይሄ ሚዲያው ላይ ያለው ንትርክ የመሬት ላይ ያለውን ትግል እና የሰራዊታችንን ፍላጎት የእኛንም አላማ የሚመጥ ነው ብዬ አላስብም። የኛ ሀሳብ ነው ብዬ አላስብም። ሰው ከራሱ ፍላጎት ከራሱ ጥቅም አንፃር የሚያደርጋቸው መገፋፋቶች ካልሆኑ በስተቀር በዋናነት ግን የትኛውም ቀጠና ላይ ያለውን የሰራዊት አመራር የሚወክሉ አይደሉም። አንዳንዶቹ ግን እንግዲህ ድርጅት ሲፈጠር የአማራ ሕዝብ ከዚህ በፊት ድርጅት ባለመኖሩ ነው ዋጋ የከፈለ ብለን ስለምናምን የአማራ ሕዝብ የሚመጥን በወርዱም በቁመቱ ልክ ግዙፍ ድርጅት እንዲፈጠር ጥረት እናደርጋለን። የሁሉም ምኞት፣ የሁሉም ፍላጎት ነው። ከዚህ ጋር በተያያዘ ይህን ፍላጎት ለማሳካት አዎንታዊ እንቅስቃሴ የሚያደርጉ ሰዎች እንዳሉ ሆኖ ከራሳቸው ፐርሰናል ፍላጎት ደግሞ የሚፈልጉት መሪ እንዲመጣላቸው ወይም ደግሞ የሚቀርባቸው የአካባቢያቸው ወይም በቤተሰብ በግልም የሚቀርቡት ሰው ወደፊት እንዲመጣላቸው ከመፈለግ የሚደረጉ መገፋፋቶች የእኛን አላማ የእኛን የትግል ኮዝም የሚመጥኑ አይደሉም። በዚህ ጋ መነታረኮች እንዳሉ ሆኖ በዋናነት ግን በደንብ መታየትና መብራራት ያለበት ህዝባችንም ሰራዊታችንም የትግላችን ደጋፊ ማየት መቻል ያለበት የአማራ ህዝብ ለዘመናት ሲጨፈጨፍበት የነበረው ፣ ሲገደልበት የነበረው ፣ ሲሳደድበት የነበረው የፖለቲካ ጉዳይ ነው። እነዚህ የፖለቲካ ጉዳዮች ደግሞ ህዝባችን እንደ ህዝብ በዘሩና በቋንቋው ተለይቶ ሲጠቃ የነበረበት ዋናው መሰረታዊ ምክንያት ጠንካራ ድርጅት ባለመኖሩ ብለን እናምናለን። ከዚህም በኋላ የአማራ ህዝብ ግድያና ሰቆቃ ማስቆም የምንችለው ጠንካራ ድርጅት ስንፈጥር ነው የሚለው ሁላችንም የማያሻማ ሀቅ መሆኑን እንረዳለን። ከዚህ አንጻር የአማራ ህዝብ በየትኛውም ቀጠና በየትኛውም ጊዜና ሰዓት ሲጨፈጨፍ፣ ሲገደል አስተዋጽኦ አላቸው ብለንና የምናምናቸው ሰዎች ይህንን የአማራ ህዝብ ግድያ አስተባብረዋልን ብለን የምናስባቸው ሰዎች ልክ ሁለት ሺ ስምንት ወደ ሁለት ሺ አስር የተደረገውን የወጣቶችን እንቅስቃሴ የፖለቲከኞችን ትግል የብዙ የአማራ ወጣቶችና ምሁራኖች መስዋዕትነት በይቅርታና በለውጥ ሰበብ ከአማራ ሕዝብ እጅ ተነጥቆ የሄደበትን የለውጥ ሐዋርያ የሚባለውን ዘመን ማስታወስ አስፈላጊ ነው ብዬ አስባለሁኝ። ያንንም እንኳን እድል አግኝተው አሁንም ድጋሚ የአማራ ሕዝብ መልሰው ወደ ህልውና አጣብቂኝ ውስጥ የከተቱት ግለሰቦች የአብይ አህመድ ስርዓት የምንፈልገውን ቦታ አልሰጠንም ወይም ስልጣን አልሰጠንም በሚል ከኩርፊያ በመነጨ መልኩ አሁንም ፋኖ እያደረገ ያለውን ትጥቅ ትግል የዚህ ትግል ባለቤት እንደው የዚህ አጋዥ ወይም አማካሪም ደጋፊም በመሆን አይደለም፣ የዚህ ትግል ባለቤት ለመሆን ከዚያም ከዚህም እንቅስቃሴዎች እናያለን። ምናልባት እንደ አማራ ፋኖ በጎጃም ወይም እንዳንድ የአማራ ፋኖ በጎጃም አመራር አሊያም እንደ ግለሰብ የምናገረው የምንታገለውን እና የምንታገለትን መለየት ያስፈልጋል ብዬ አስባለሁኝ። ከዚህ አንጻር የሚደረጉ ቅድመ መከላከሎች ምናልባት እኛም የምንደግፋቸው እኛም የምንታገልባቸው የትግላችን ነባራዊ ሁኔታዎች ናቸው። ከዚህ በዘለል የሚደረጉ መገፋፋቶች እና መነታረኮች ግን ሕዝባችን ወደ ባሰ አሁን ካለበት የህሉና አጣብቂኝ ወደ ባሰ የጨለማ ዘመን የሚወስዱ ስለሆኑ በጥንቃቄ መታየት አለባቸው ብዬ አስባለሁ። ከላይ ያነሳቸውን ነገሮች ታሳቢ በማድረግ ጠንካራ ድርጅት እንዲፈጠር ከተፈለገ የአማራ ህዝብ ይህ ጦርነት በማሸነፍ ብቻ ህልውናው ይረጋገጣል ማለት አይቻልም። ከዚያም በኋላም ጠንካራ የፖለቲካ አደረጃጀት፣ ጠንካራ ወታደራዊ መዋቅር ሊኖረው ይገባል ብለን እናስባለን። ከዚያ አንጻር ለህዝባችን ጥቅምና ፍላጎት መዛነፍ የማያሳዩ ጠንካራ የሆኑ አመራሮችን አዲስ የዚህ ትግል አብዮት መሪዎች ከፊት እንዲመጡ እንፈልጋለን። በአንድም በሌላም በታሪካቸው ከአማራ ህዝብ ግድያና ጭፍጨፋ አንጻር አብሮ የምናውቃቸው ሰዎች ደግሞ የዚህ ትግል ባለቤት እንሆናለን ካሉ ግን ከላይ እንደነገርኩሽ፣ መልካም ይሄ አፋብሃ የአማራ ብሔራዊ ኃይል ውጤታማ መሆኑ ጋር ግን ሊያጋጥም ይችላል ብዬ እሰጋለሁ። እነዚህ ነገሮች ደግሞ በትኩረት መታየት አለባቸው ብዬ አስባለሁ። አመሰግናለሁ። ወደ ቀጣዩ ጥያቄንም አልፎ እንግዲህ በአፋ ባሀሲ መሰረት በመግለጫ በእርግጥ አቋማችሁን ይፋ አድርጋችኋል፣ ግን አገዛዟኑም ድረስ የሚጠቀምበት ጉዳይ ስለሆነ ነው ማንሳት የፈለግኩት። ራያና ውልቃይትን በሚመለከት ፋኖን ለመከፋፈያነት፣ እንዲሁም ለማጥቂያነት እየተጠቀሙ ይገኛል እና የአንተ ሀሳብ ምንድን ነው በዚህ ጉዳይ? ምናልባት የወልቃይትና የራያ ጉዳይ የአማራ ሕዝብ የፖለቲካ የመታገያ መስመሮች ናቸው። ወልቃይትና ራያ ብቻ አይደሉም፤ የማንነትና የወሰን ጥያቄዎች ሌሎችም ቀጠናዎች ላይ ደራና መተከልም አሉ። እነዚህንም ታሳቢ ያደረገ ትግል ነው እየታገን ያለ ነው። ምናልባት ከእነዚህ የወሰን ጥያቄዎች መካከል ወልቃይትና ራያን በተባበረ ክንዳችን ሁሉም አማራ ባደረገው ጦርነት ማስመለስ ችለናል። እንግዲህ እነዚህን ወሰኖች ማስመለስም የእኛ ስራ ነው። አሁንም ማስከበርም የእያንዳንዱ አማራ ግዴታ ነው ብዬ አስባለሁኝ፣ ብለን እናስባለን እንደ ድርጅትም እነዚህን የወሰን ጉዳዮች ቀይ መስመሮቻችን ናቸው። ነገር ግን የሆነን ኃይል የሆነን አካባቢ ወይም የሆነን መሪ ለማጥቃት እና ለመዝመት ሲጠቀሙባቸው እናያለን። ምናልባት ተንትነን ለማየት ተንትኖም ለማስረዳት ያክል እንደው እዚያ የፖለቲካ ምንትን ስለሆኑ ምናልባት በስፋትም መዘርዘር ባይጠበቅብኝም ኦልሞስት ወልቃይትም ምናልባት የነ ደመቀ ዘውዱ የገቢ ማሰባሰቢያ ፖለቲካ ሆኗል አሁን የገንዘብ ምንጭ አድርገውታል። እንደዛም እየተጠቀሙበት ነው። እያየ ነው ያለ ነው። ነገር ግን የሆነ በተለይ ከአማራ ፋኖ በጎጃም ጋር በተያያዘ የአማራ ፋኖ በጎጃም ከህዋት ጋር እየሰራ ነው፣ ወልቃይትና ራያን አሳልፎ ለመስጠት ነው ሲባል እንሰማለን ብዙ ጊዜ። እንደዛ ብለን በመግለጫም በአጀንዳም በቃልም ገልጸን አናውቅም። እንደዚ አይነት ስምምነትም የለም። እንደዚ አይነት ሀሳቢውም የለንም። ምናልባት ከህገ ደንባችን ውስጥ ወልቃይት፣ ራያ፣ መተከልና ደራ የመታገያ መስፈርት ሆነው እያስተማርንባቸውም እየታገልንባቸውም ያሉ ጥያቄዎች ናቸው። ስለዚህ እነዚህን ጥያቄዎች ፐርሰናል በግለሰብ ደረጃ እና በቀጠና ደረጃ ለማጥቃት ጠላትም የራሳቸው ፍላጎት ያላቸው ሰዎችም ስለሚጠቀሙበት ነው እንጂ ወልቃየትና ራያ የሁላችንም ጥያቄዎች ናቸው። ወልቃየትና ራያ ብቻ አይደለም መተከል እናደራል የሁላችንም ጥያቄዎች መሆኑን በአጽንኦት መግለጽ እፈልጋለሁኝ። ጥሩ ሻለቃ፣ በአሁኑ ሰዓት በአማራ ፋኖ ብሔራዊ ሀይል በጎጃም ያለው የሰራዊቱ ቁመና ምን ይመስላል? የአማራ ፋኖ ብሔራዊ ሀይል ጎጃም ቀጠና ያለው የሰራዊታችን ሁኔታ ከዚህ በፊት የነበሩ ደካማና ጠንካራ ጎኖች በመገምገም ኦልሞስት ሪፎርም በመስራት መዋቅሮችን በመፈተሽ እንቅስቃሴ ላይ ነው ያለ ነው። የሰራዊታችንን አወቃቀር እና የሰራዊታችን አቀማመጥም ለማሻሻል እና ለማዘምን ሁላችንም እየሰራ ነው የምንገኘው። ምናልባት ኢንተርናሽናል የወታደራዊ አደረጃጀቶችን በጠበቀ መልኩ የመልሶ ማደራጀት ስራም ለመስራት እንቅስቃሴ እያደረግን ያለ ነው። ያው የውጊያና የጦርነቱ እንቅስቃሴ ከዚህ በፊት ከነበረን ተጠናክሮ አሁንም በጠላት ላይ እያደረግን ያለ ነው ውጊያ እንደቀጠለ ነው። ለወደፊትም ተስፋ የሚሰጡ ስራዎችን እየሰራን ያለ ነው። ኦልሞስት በዘመቻ ከዚህም በኋላ ሁሉም የስቤል አመራሩም ወታደራዊ አመራሩም ማደራጀት ላይ እና አዲስ ሰራዊት ማሰልጠን ላይ በትኩረት ለመስራት ሰፊ ዝግጅት እያደረግን ያለንበት ሁኔታ ላይ ያለ ነው። ሻለቃ እንግዲህ በፋኖ መሪዎች ላይ በአጠቃላይ በአማራ መሪዎች ላይ የተለያዩ የስም ማጥፋት ዘመቻዎች እንደሚደረጉ አውቃለሁ። ነገር ግን ካገኘኸው አይቀር አንተ ባንደበት እንድታጠራው ስለምፈልግ ነው። ሻለቃ ዝናቡ የህወሀት አባል ነበር፣ የመረጃ አባል ነበር የሚሉ አሉባልታዎች ይነሳሉ። ይህንን ፍረጃ እንዴት አየው? አመሰግናለሁኝ። አንዳንዶቹ ይህንን ጥያቄ የሚጠይቁት ዝናቡ ማን ነው የሚለው ጥያቄ ሁላቸውም ስለሆነ ይመስለኛል። እንደ ሌሎቹ የነበረኝን ታሪክ በደንብ የማያውቁ ሰዎች ዝናቡ ማነው ነው የሚለው ሲያስጨንቃቸው አያለሁኝ። እውነት ለመናገር ግን ህወሀት በ1983 ነው መንበረ ስልጣኑን የተቆጣጠረው። ዝናቡ የተወለደው 1988 ነው። እንግዲህ ምናልባት በአምስት ዓመት ልዩነት ነው ትውልድ እንኳን የተወለድኩትኝ ህወሀት ኦልሞስት መንግስት ከሆነ በኋላ ነው። ከዚያም በኋላም ለተወሰነ ጊዜ ያው 18 ዓመት እስከሚሞላይ ድረስ ነው ትምህርት ቤት የተከታተልኩት። ከ18 ዓመት በኋላ ግን ቀጥታ ህዋትን ለመዋጋት ወደ ኤርትራ በርሃን የሄድኩት እንግዲህ እዚያም ከ2006 እስከ 2011 ኤርትራ በርሃን የቆየሁትኝ። ከዚያም ከ2011 በኋላ ጀኔራል አሳምነው ጽጌ ምልሱን ኃይል የማደራጀት ስራ ሲሰራ ጃሬ ልዩ ኃይል ማሰልጠኛ ስልጠና የገባውኝ ሰው ነኝ። ከዚያ የዘለለ ግን ምንም አይነት ታሪክ ምንም አይነት ባግራውንድ የለኝም፣ ህዋትን በመታገልና በመዋጋት እንጂ የህዋት አባል ሁኜ በማገልገልም አልታወቅም። ሰው ምናልባት የኔን ማንነት ለማወቅ የሚያስጨንቃቸው ሰዎች የሚያመጡ ጥያቄ አሊያም ደግሞ የኔን ስምና የኔን መልካም ገጽታ ለማበላሸት ከሚፈልጉ ሰዎች የሚመነጭ ሀሳብ ነው። ምናልባት በዚህ ጉዳይ ላይ እንደው ይሄ ሀሳብ ከተነሳ ላይ ሰሞኑን ራሱ በጄኔራል ተፈራ ማሞ እና በሌሎቹ አመራሮች መካከል እኔ ጄኔራል ተፈራ ማሞን ወደ መሪነት እንዳይመጣ የተሳደቡ እስኪመስል ድረስ ነው ሚዲያ ላይ እየተዘመተ ያለው እኔ ምናልባት ጄኔራል ተፈራማሙን አልሰደቡም አልሰደሁም መሪ አይሆንም አላልኩኝም እንደዚያ እንዳልኩኝ ተደርጎ ግን ምናልባት ሚዲያ ላይ የሚደረጉ አንዳንድ መጥፎ ነገሮችን እያየሁኝ ነው ሰው ለዚህ ትግል አይመጥንም ብዬ ካመንኩ ፊት ለፊት በመናገር እታወቃለሁ ብዙ ጊዜ። ከዚያ ውጭ ግን ለአማራ ሕዝብ ይጠቅማሉ ለአማራ ሕዝብ ጥያቄ እንታገላለን የሚሉ ሰዎችን በግለሰብ ደረጃም በአደረጃጀት ደረጃም የትኛውንም ኃይል ጠቅሸ ተችቸም ተሳድቤም አላቅም። እኔ ከዚህም በኋላ ብዙ የምኖረው ራሴንም አሻሽዬ የተሻለ ደረጃ ደርሳለሁ ብዬም ስለማስብ እንደዚህ አይነት መጥፎ ስራዎችን መስራትም አልፈልግም በመጥፎ ስራዎችም ያለኝን ገጽታ ማበላሸት አልፈልግም ብዬ አስባለሁኝ። የትኛውም አካባቢ ላይ ህዝቡን እወክላለሁ ሰራዊት እመራለሁ ያለን አካል አከብራለሁኝ ብን በአሰላለፍ ደረጃ እንኳን ተቃራኒ ናቸው ብለን የምናስባቸው ከነ መከታው ጋር ምንም አይነት ግለሰባዊ እንትን የለኝም እኔ እውነት ለመናገር እና የሌለኝን ማንነት የሌለኝን ገጽታ ለመስጠት የሚደክሙ ሰዎች አንድም በቅናት ሁለትም ያው በጠናትነት ነው ብዬ አስባለሁኝ። የነበረኝ የህይወት ታሪክ ግን ይሄ ነው ብዬ እንኳን ምዘረዝረው የለም ገና የምኖሩ ይበልጣል ብዬ አስባለሁ። አመሰግናለሁ። በጣም አመሰግናለሁ። እንግዲህ ፋኖን ተስፋ የሚያደርግ የአማራ ህዝብ አለ ብሎም የኢትዮጵያ ህዝብ አለ። ለእነሱ ክብር ስንል ይህን ጥያቄ አነሳውትኝ ለሚወዱ እንዲሁም ደግሞ ትግሉን በተስፋ ለሚጠብቁ ለእነሱ መልስ እንዲሆን አስቤ ነው ጥያቄ አነሳሁትኝ። በጣም አመሰግናለሁ ስለሰጠኝ ምላሽ ሻለቃ ዝናቡ። በሌላ ጊዜ በሰፊው እንገናኛለን ብዬ አስባለሁ፣ ካለን ጊዜ አንጻር። አሁን ግን እኔ ጥያቄዎችን ጨርሻለሁ። ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥ። እሺ፣ ማስተላለፍ የምፈልገው መልእክት እንደው ከዚህ ከትግላችን ሜዳ ውጭ ሁኖ ትግሉን በማገዝም ትግሉን በመመልከትም ትግሉን በመንቀፍም ያሉ ሰዎች ምናልባት አብዛኞቹ የአማራ ሕዝብ ትግል የማይደግፉ አማራም ያልሆኑ ሰዎች በዚህ ትግል ውስጥ አሉታዊ ስራ እየሰሩ መሆኑን ብረዳም አንዳንዶቹ ደግሞ ፐርሶናል ከግል ፍላጎትና ምንድን ነው ይሄ ከአካባቢዊ ፍላጎት አንጻር የሚደረጉ መገፋፋቶች እና መጠላለፎችን ቆም ብሎ ማየት አለባቸው ብዬ አስባለሁ። የምንድነውም እንዳማራ ነው፣ የምንጠፋውም እንዳማራ ነው። እውነታው ይሄው ሆኖ እያለ ወደ ሰፈርና ወደ አካባቢ እያሰቡን ብሔር ቁጥር የህዝባችንን ስቃይ በጥፍ እየጨመርነው እንደሆነ ሁላችን መረዳት መቻል አለብን። በመገፋፋት የምናተርፈው ትርፍ አይኖርም። ይልቁንስ በጋራ ቁመን ጠላታችን የሚያደርስብንን ጭፍጨፋና ግድያ መመከት ስንችል ነው። አንዳንዶቹ ደግሞ ዝም ብሎ ውጭ ስለሆን ብቻ የዚህ ያለው መስዋዕትነት፣ ህመሙ፣ ቁስሉ፣ ስቃዩ፣ መከራው አልሰማን ብሎ ከሆነ ምናልባት ሁላችንም ወደ የሰፈራችን ቤተሰቦቻችን ጋር እየደውን ያለውን ስቃይና መከራ መጠየቅ ይኖርብናል ብዬ አስባለሁ። ተወደድም ተጠላም እዚህ ያለው ኃይል ግማሾቻችን የመከላከያ ልብስ ስናይ ሀገሬ ደህና ሁኝ ብለን የአንድ ብር ፌስታል አንጠልጥለን ወደ ስደት የሄድን ሰዎች ነን። ስደትን መርጠን መሸሽን መርጠን የሄዱም ሰዎች ናቸው። አብዛኞቹ እዚህ መጥፎ ስራ እየሰሩብን ያሉ ምናልባት የትግሉ ባለቤት ለመሆን ትግሉን ለመምራት ከተፈለገ እንኳን ምቹ ሁኔታ አመቻችተን ወደ ሀገር ውስጥ ገብተው የሚታገልበትን ነገር እናመቻቻለን። መምራትም ከተፈለገ እዚህ መቶ ትግሉን መምራት የሚቻልበት እድል ሰፊ ነው። አውሮፓና አሜሪካ፣ ኡጋንዳ ተቀምጦ ግን እያንዳንዱን ዋጋ የሚከፍልን ሰው እያነሱ ኢሞራላዊ በሆነ መልኩ መዝመት፣ መስደብ፣ ማንቋሸሽ፣ ማዋረድ እውነት ለመናገር ከአማራነት ባህልና ጨዋነትም ያፈነገጠ ነው እና ሰው በራሳቸው ማየት አለባቸው ብዬ አስባለሁ። ይብዛ ሚነስም ሀገራችንን ጥለን አንሄድም፣ ሕዝባችንን ጥለን አንወጣም ብለን በለለን ትጥቅ በዱላ ገጥመን ነው እየማረክን እየታጠቅን ራሳችን እየተከላከልን ያለ ነው። ማንም ለዚህ ትግል እዚህ ግባ የሚባል አስተዋጽኦ ባላበረከተበት ሁኔታ የዚህ ትግል ባለቤት ነኝ በሚል ስሜት ብቻ የሚደረጉ ዘመቻዎች፣ ትችቶች፣ ስድቦች እጅግ ፍጹም መስተካከል ያለባቸው ጉዳዮች ነው እያስባለሁኝ። ከዚያ ውጪ ጎጃም በመወለድ የአማራ ፋኖ በጎጃምን መወከል እንዳልሆነ ሰው መረዳት አለበት። ጎንደርን በመወለድ የጎንደርን አካባቢ አደረጃጀት እንወክላለን ማለት አይደለም። በዚያ መስፈርት መታየት መቻል አለበት። ከአማራነት ሚዛን የምንወርድ ከሆነ አማራነት ማማ የምንወርድ ከሆነ ሁላችንም ወደ ገደል አፋፍ እየህን መሆኑን ተረርተን ሁላችንም በአለን ክብር ባለን ታላቅነት ጸንተን ይህንን ታላቅ ሕዝብ ለነፃነት ማብቃት አለብን ብዬ አስባለሁኝ። ከዚህ ጋር በተያያዘ ለወጣቶች የማስተላለፈው መልእክት፣ የመጨረሻ መልእክቴ ምናልባት በስፋት የማሰልጠን እቅዶች አሉ። በስፋት ለምናደርገው ስልጠና ደግሞ በየትኛውም ከተማ በየትኛውም ገጠር ቀበሌዎች እና ወረዳዎች የሚኖር የአማራ ወጣት በዚህ ስልጠና ውስጥ ራሱን በወታደራዊ ስልጠናዎች አብቅቶ ለአማራ ሕዝብ የህሉና ትግል መስዋዕትነት ለመክፈል እና ለመታገል ራሱን አዘጋጅቶ ጥሪ በምናደርግበት ሰዓት ትግላችን እንዲቀላቀል ማለት እፈልጋለሁ። አመሰግናለሁ። ከልብ አመሰግናለሁ። ካለን ሰዓት አንጻር ለዛሬ ጥያቄዎች ይመስላሉ። በሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ። ሻለቃ ዝናቡ ልንገረው የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ምክትል ሰብሳቢና ወታደራዊ አዛዥ ስለሰጠኝ ጊዜ በተመልካቾች ስም ከልብ አመሰግናለሁ። እሺ እኔም አመሰግናለሁ። ይመልክ ሰላም እናመሰግናለን። ተመልካቾቻችን ስለተከታተላችሁን ከልብ እናመሰግናለን። ቻናላችንን እየተከታተላችሁ ላላችሁ ሰብስክራይብ፣ ላይክ እና ሼር ልታደርጉ እንዲሁም ሜምበር በመሆን ፍሪ ፕሬስን እንድትደግፉ በአክብሮት ጠይቃለሁ። መልካም ሞላ ፕሮግራሙን እየመራው ከቴክኒክ ክፍል ባልደረቦች ጋር በጋራ አብረን ቆየን። ጤና ይስጥልኝ።